ሰላም ጋይስ ማለት ነው። እንዴት ናችሁ? የዛሬ ቪዲዮአችን ቪሎግ ላረጋው ነው ያሰብኩት እና ጠዋት ሳልቀርጸው አልቀርጦ ወረሰውና ጋይስ ስለዚህ ዝም እያጠር ያለች እስከ ቢያንስ እስከ ስምንት ሰዓት ምናምን ቪሎግ አረጋላችኋለሁ ማለት ነው። አሁን ሰዓቱ 2 ሰዓት ከ26 ነውና ሶስት ኪስ ከዛ ለማረግ እንሞክራለን ማለት ነው። የምንሰራውን ስራ ምናምን አሳያችኋለሁ ሁሉንም ነገር ብቻ አሳያችኋለሁ። እና እናንተ ባለፈው ቪሎግ አርጌ ነበር እና ከዛ ቪሎግ የቀጠሉ ነገሮችን አሳያችኋለሁ። አዲ አዲስ ነገሮች አሉ ና ማሳያቸው ጋይስ ማለት ነው እናንተ ከባለፈው ቪዲዮ ከቀረስኩ በኋላ ምን ተፈጠረ ጋይስ አዲስ ፍየሎች የተወለዱ ናቸው እነዚህ ና ጥናነጥ ናቸው ገና እዚህ ጋር ተዋለች እና ጥቁሯ ነው የወለደቻቸው እና እነዚህ ሁለቱ ተወልደዋል አዲስ ነገር ጋይስ እነዚህ ሁለቱ ተወልደዋል አዲስ ከብት ምናምን ገብቷል እና እሷንም ማሳያቸዋለሁ እነዚህ ሁለቱ ተወልደዋል እናታቸው እዚህ ጋር እየበላች ነው ጋይስ፣ እቺ ጥቁሯ ነች ማለት ነው። እና እቺኛዋም ደግሞ ወላለች ጋይስ፣ እቺ ቀንዷ ረጅሟ፣ እሷም ወላለች። እሷ ደግሞ የቱጋናው ጋር ነው እዛ ጋር ነው። እና እስኪ እሱ እሱ ጋር እንሂድ እስኪ። እቺኛዋ በነገራችን ላይ የቀንደ ረጅሟ ልጅ ናት። እቺ አሁን ተነስተ ሄደችው። ይሄ ነው ደግሞ አንደኛው ነይስ፣ ቁጭ እቺ ናት ጋይስ ማለት ነው። እቺ ከለሯ ምናምን ያበደ ነው ያበጠኖሽ ተላላው ታምራለች። ብቻ ግን ደስ ብላኛለች እኔና ጋይስ፣ እስኪ እናንተ ኮሜንት ላይ ጻፉልኝ። እና እነዚህ ናቸው ማለት ነው። ከእናንተ ጋር ቪዲዮ ከቀረስኩ በኋላ የአዲስ ነገር የገቡትን በፍየሎቹ ማለት ነው በከብቶቹ ደግሞ አሳያችኋለሁ። ሶ እስካሁን ቁርሴን እና አልበለውም። እስኪ እናያለን ማለት ነው። ገና ማዘር ራሱ ማማረር የናውቃ ነው መሰለኝ። እና አዩ እንደምታየው ፍርፍራ አቀርባለኛለች እዚህ ጋር እና እዚህ ጋር የሚጥምጣ አለ ማለት ነው። ፍርፍሩ አልጫ ነው። እኔ አልነገርኳችሁ ነገር ሽንኩርት እና ቲማቲም አልበላም ጋይስ፣ ብታምኑ ባታምኑ ማለበላም። እቺ ነገር ያዟትና ለምን እንደማልበላ እኔ ራሱ አላቆምና ሽንኩርት እና ቲማቲም አልበላም ጋይስ፣ ከምሬ ነው። እና እስከዛ ምን እናረጋለን? እዚህ ጋር እየበላን ቲቪያችንን እንከፍታለን ማለት ነው። እዚህ ጋር እንደምትወጥ ኢቲቪ ላይ ነው ያለው። እስኪ አሁን እንቀይረዋለን በሌላ እናረጋለን። በምን በስ እንግዲህ የታያቸዋል ብዬ ተስፋ አረጋለሁ። ሪሞቱን እስኪ እዚህ ጋር ሆም ትለዋለች እችኛዋል እችን ከታለ ስለዚህ ቲቪ የሰራታል ቪዲዮ እሱ ነው በጣም የታየው፣ ሦስት ሺህ ምናምን እና ጋይስ አራት ምንድን ነው፣ ሰሞኑን ቪዲዮ እየሞተ ነው ጋይስ ማርያም ነው የምላችሁ። በጣም እያስጠላኝ ነው መስራት ራሱ እና እስኪ ኮፕሊንክ እያረግቻ፣ ላይክም አርጉት ጀምሩ። ከዛ ኔትወርክ የሚለው ውስጥ እንገባለን። ከዛን ከታወቀው ዋየርለስ የሚለው ሆት ስፖት አብርቻለሁ። የኔ ህዋዊ ዋይፋይ ፍሪ ሁለት ሺህ አስራ ስምንት ነው። ከዛ እንቀንሳለን ማለት ነው ጋይስ። ዝም ብዬ ላሳያችሁ ብዬ ነው ጋይስ እንትን ከሚላችሁ ከሚደብራችሁ። ከዛን እንወጣለን ማለት ነው። ኮኔክት ሆኗል ዋይፋይ ቺን ዝም ብለን አስራ ምናምን ላይ እናደርጋትና ስቀርጽ ራሱ ይታያችኋል ጋይስ። ቀርጸውና እስኪ ዩቱብ ምን አዲስ አለ አለች ጋይስ አክሰኝ ዛሬ በነገራችን ላይ ሮብ ነው ቶ ኮምፒውተር እስኩልም አዲስ ነገር አለ። የኢትዮጵያ ግዴታ ማስተዋወቅ ሪላክስም ለቋል። አርሰናል እኔ አርሰናል ምን አገባኝ?

ሶ እስኪ ከብቶቹ ምናምን ላሳያችሁ እስኪ ያለውን ነገር ምናምን እንዳለ ቪዲዮ ቀርጬ አሳያችኋለሁ። ከዛም በኋላ እዛ ላይ ያበቃል ማለት ነው። ሌላ ጊዜ እንቀጥላለን ጋይስ ማርያምን እዛ ሂጅ በጣም እያስረዳው ምናምን አሳያችኋለሁ ያለውን ነገር እንዳለ እኔ ዩቲዩብ ከመጀመሪ ከመጀመሪያ በፊት እንዴት እንት እንደነበርና ሁሉንም ነገር አሳያቸዋለሁ ምሰራው ስራ ማለት ነው። ሶ ዩቲዩብ ከጀመርኩም በኋላ እንዴት እያደረግ ከጎን ለጎን ከትምህርቱም ጎን ለጎን እንዴት እንደምሰራ ሁሉንም ነገር አሳያቸዋለሁ። ይመቻቹ ላይክ ማድረግ እንዳረሱ፣ ሰብስክራይብ ማድረግ እንዳይረሳ ጋይስ ማለት ነው። ስለዚህ የከብቶቹ ምናምን ነገር ላሳያችሁና እስኪን ከፍተን እንግባ ማለት ነው። ሶ ካሜራውን ላዝሮ ማለት ነው። ላሳያችሁ ነገራችን ላይ ያልነገርኳችው ነገር ቢኖር ከብት መሬቱ እንደዚህ መጽዳት አለበት ማለት ነው። ፎ ማለት አለበት ሰዎእችንች አዲስ የገባችሁ ከብት ማለት ነው ጋይስ፣ ወልዳለች ገና ከመግባቱ በአንድ ቀን ነው ምናምን የወለደችው። ዋጋው ግን ተውት፣ እሱን ተውት፣ ሌላ ታሪክ ገብቷል። ና እቴ ትሙት ነው የሚበሉት ራሱ በወር ምናምን ገይስ መኪና ራሱ መግዛት ይችላል ማለት ነው። እችኛዋን ታቆታላችሁ አዲስ ነው የገባችሁ አሁን ገና በዚህ ቪዲዮ ነው ያስተዋወቋችሁ እ ባለፈው ነበረች እና እቺ ስንት ነው እቺ ማለት ነው ይስ በአሁኑ አመት ነው የገባችሁና እና ስመጣ ብታዩት ማለት ነው ገይስ በጣም የሌለ ክስት ያለች ነበረች እና አንዱ ምንም አትልም ምንም አትልም ጥሩ ላይ ነች ወዞ ምና እየተመለሰ ነው እና እና ብቻ ከብት ምናምን ስታበሉ ተጠንቀቁ ጋይስ፣ በጣም ይታመማሉ ምናምን አንዳንዴ። እቺ ደግሞ ሁለት ሺህ አስራ ስድስት ላይ ነው የገባችው። 2016 ምን ላይ መጨረሻ አካባቢ። አሁን እቺ ምርጥ ላይ ነች። አሁን ከኋላ ምናምን ሞላ ብላለች ምናምን። ያበደ ነው ከለሯ ምናምን። አመላውን ብቻ ስለማልችለው አያቸው ጋይስ። እዚህ ጋር ነው ያሰርኩ ማለት ነው። ቀንዷ ላይ ነው የምታሰሩት በዛ ኔ ተማ አባቷ ተይደማ እየተነሳች ትፈርጣለች እንጂ የትም በቃ በጣም አመለኛ ስለሆነች ነው ማለት ነው ጋይስ። ስለዚህ አሁን እነዚህ ሶስቱን አውጧቸው ማለት ነው ጋይስ አውጧቸው ያልኳችሁ ሶ አሁን ቀጣይ ለምነግራችሁ ታሪክ ማለት ነው። ሶ የኛ የከብት ነገር የተነሳ አሁን የተወለደች ጥጃችን እንጂ ተኝታለች። የኛ የከብት የማብላትና ነገር የተጀመረው የቱ ጋር መሰላችሁ? ከዚች ከብት ነው ማለት ነው ጋይስ እና እቺኛዋ ከብት 2012 ላይ እኛ ጋ ትመጣለች ማለት ነው። 2012 ማለት እኔ እዛን ጊዜ አምስት ታክፍል ነበርኩ ማለት ነው ከአምስት አመት በፊት ማለት ነው ኮሮና ምናምን ትምህርት ያቆመን ሰዓት፣ የዛን ሰዓት እቺ ከብት ያቺ መጀመሪያ ሳይዩዋቹ እሷን ነው የምታክለው ማለት ነው። ለካሜራ ጥራት ምናምን ጋይስ ይቅርታ ጠይቃለሁ። ከዛም በኋላ ያው እኛ ብዙ ከብቶች ነበሩ ወደ 10 ምናምን። ስለዚህ ማዘር ታማመች፣ ያው እሷን ለማሳከም ምናምን ሸጥን ምናምን አረግን ሊሆን አልቻለም። መታከም አልቻለችም ማለት ነው ማዘር። ስለዚህ ጸበል ወስድናት፣ በጸበል ኃይል ሄዳነችው ማለት ነው። በዮሐንስ ጸበል ማለት ነው። ከዛም በኋላ ጋይስ፣ እቺ ብቻ ከብት ቀረች ማለት ነው። እቺ ቀርታ ደግሞ ፋዘር የት ወጣ ማለት ነው ጋይስ? ወደ ሌላ ቦታ ወደ ፊልድ ወጣ ማለት ነው ጋይስ። ስለዚህ እሱ ፊልድ ከወጣ በኋላ ደግሞ እኔ ብቻ ነኝ ያለው። ስለዚህ እኔ ነበርኩ ሳር እያጨድኩ። እያበላው ምን እያሉ ከትምህርት የዘጠኝ ሰዓት ነው መጣት፣ አስቡት የዘን ጊዜ ለመንተር እያለው ማለት ነው። ከትምህርት የዘጠኝ ሰዓት መጥቼ ለእነሱ ሰራጭጌ መጥቼ ምናምን ብቻ እሱን አሁን ተዉት። ከዛም በኋላ አረገዘች ወለደቻት። የትኛዋን ትወላለች? እችን ትወላለች ማለት ነው ጋይስ፣ እች ነጯን ትወላለች። ሁለት ሺህ ስንት ላይ ሁለት ሺህ አስራ ሰባት ላይ ማለት ነው። አሁንም እንዳልኳችሁ ፋዘር የለም ጀስት ስለዚህ እኔ ነኝ የሚጠበቅብኝ ማለት ነው። ስለዚህ እኔ እያበላው እያጠጣው ማለት ነው። ፋዘርም በበኩሉ እያገዘኝ ማለት ነው። እዚህ ደረጃ አደረስኳቸው ማለት ነው። በጣም ብዙ ሆነዋል አሁን ከብቶቹ እንደምትያወት። ስለዚህ ፋዘር ደግሞ የዛን ጊዜ ፊል በመውጣቱና ወጥቶ በመስራቱ ነው ይሄ ነገር የመጣው። ስለዚህ ያው ብዙ ነገር ማሳያቸው አለ። ያው ወንጂኛ የምንኖርበት ከተማ በጣም ብዙ ነገር አለ የሚታይ ነገር፣ በጣም ኤቭሪቲንግ ማለት ነው ጌዝ፣ በጣም ብዙ ነው ያለው እና እስኪ አዲሱን ጥጃ ደግሞ ላስተዋወቃቸው። አዲሷን ጥጃ እቺ ነች እንግዲህ አዲሷ ጥጃ ጋይስ። እስኪ ኮመንት ላይ ጻፉልኝ ታምራለች፣ እንዴት ናት? ከለሯ ምናምን ያበጠ ነው። እና ጋይስ ሌላ የረሳሁት ነገር ማለት ነው ነገራቸዋለዋል። ሌላ የረሳሁትን ነገር ማለት ነው እና ያበደች ነች አንቺ ጥጃ ምናምን። እኔ ከለሯ ምናምን ያበደ ነው ተመችቶኛል ምናምን ጽዳታው ምናምን ጽድት መሬቱን በነገራችን ላይ ሲሚንቶ ነው ለዛ ማለት ነው። ስለዚህ የዛሬ ቪዲዮችን እንግዲህ አጠር ያለ ነው አጠር ያለ ቭሎግ ለማድረግ ነው ያሰብኩት ማለት ነው። ምክንያቱም የጠዋቱን ብቻ ነው ማሳያችሁ፣ ሶ የከሳቱን አያጠቃልልም። ስለዚህ የጠዋቱ ብቻ ይሄንን ይመስል ነበር ማለት ነው ጋይስ። ስለዚህ ላይክ ማድረግ እንዲሁ ሰብስክራይብ ማድረግ እንዳይረሳ ማለት ነው ጋይስ። እና አንድ ነገር ለመንገር ጋይስ፣ ድንገት እንኳን ጀስት ይሄ ቻናል አይታወቅም ብዙ ጊዜ ቻናል ስለተዘጋብኝ ያፈራለሁና ሶ፣ ድንገት ሌላ ቻናል ከፍቻለሁ። ይሄን ቪዲዮ ያያችሁት እንዳለ መቶ ሰው ሁለት መቶ ሰው ቢሆን ይችላል ገብታችሁ እዛ ላይ ሰብስክራይብ አድርጉ ማለት ነው። እዛ ላይ ለጊዜ እስካሁን አንድ ቪዲዮ ብቻ ነው የለቀቅኩት። እሱንም ገብታችሁ ኮመንት ላይ ፒን አረግላችኋለሁ ጋይስ፣ ማርያም ከምሬ ነው የምላችሁ ገብታችሁ፣ ሊን በጣም የእናንተ እርዳታው ነው ያስፈልገኛል። ገብታችሁ እሱን እዩትና በዛውም ሰብስክራይብ ማድረጋችሁ እንዳረሱ። በዛም ደግሞ የቴክኖሎጂ ምናምን ነገር እናወራበታለን እዛ ላይ ማለት ነው። እዚህ ላይ ማናወራበትን ስለ ጌሚንግ፣ ስለ ቴክኖሎጂ፣ እዚህ ላይ ጀስት ስለ ዩቲዩብና እንዲሁ ቭሎግ ነገር እናወራበታለን ማለት ነው። እዛ ላይ ስለ ቴክ ምነክ ነገር እናወራበታለን ማለት ነው። ስለዚህ ገብታችሁ ጋይስ ሰብስክራይብ አድርጉት ማለት ነው። ምክንያቱም ይሄ ቻናል ከተዘጋ ያለው ያኛው ቻናል ብቻ ነው ቀጥታ በዛኛው ቻናል ብቻ ነው የሚቀጥለው ማለት ነው። ስለዚህ አይታወቅም የሚሆነው ነገር ሶ እግዚአብሔር ያውቃል። ብቻ ግን እናንተ ሰብስክራይብ አድርጉ፣ ላይክ አድርጉ ይሄ ቪዲዮ። ሶ ኮሜንት ላይ ጻፉልኝ ሐሳብ አስተያየታችሁን። ፓርት ስሪ ይደገም እምትሉ ከሆነ ኮመንት ላይ ያስቀምጡልኝ። ሼር ማድረግ እንዳይረሳ። ሶ በቀጣይ ቪዲዮ እስካምንገናኝ ደህና ሁኑልኝ ጋይስ። ሁሌም እንደምላችሁ የማይ